ለመናገር ያክል ዛሬ ብሩኬና ሀይሚ ይመጣሉ ብዬ አልጠበኩኝም። ድንገት ሰርፕራይዝ አደረጉን። ሰላም ጤና ይስጥልኝ፣ ውድ የተከበራችሁ የቻናል የተከታታይ ሰላማችሁ ይብዛልኝ በያላችሁበት። ውዶቼ የዛሬው አይን ነገር ነው። የዛሬው የብሩኬ ፕራንክ፣ ብቻ ፕራንክ ሆነ እንጂ ነገሩ ሌላ ነገር ቢሆን ብቻ ዘመቻ እንወጣ ነበረ። ነገር ግን እኔ ከህዝብ ተፕራንኩ በስተጀርባ የሃይሚ መጨነቅ ነው ያሳዘነኝ። እኔ ልጠበብልሽ፣ እኔ ልጨነቅልሽ፣ የኔ ቅማም፣ የኔ ትንሽዬ፣ የኔ ናፍቆት፣ እንደምን አባት እንሆንልሽ። እምባ እኮ የተናነቃት ቤተሰብ። ምንድነው ነገሩ? ምን ተፈጥሮ ነው ልትሉ ትችላላችሁ፣ ቤተሰብ። ዛሬ ብሩኬ ከባድ ፕራንክ ነው ያደረጋት። ሃይሚን አድርጓትም አያውቅም ነበረ፣ እውነት ከዚህ በፊት በእንደዚህ አይነት ዙሪያ እሱ ማድረግ ስለሚፈራ እንደዚ አይነቱን ነገር በፍፄ ነበረ ፕራንክ ያደረጋት። እናስታውሳለን። ታውቃላችሁ ብሩኬ እንደዛ አይነቱ ነገር ዓለም እንደዛ አይነቱን ነገር በግልጽ ሊወራ ይቅርና ሌላ ነገሩ እንኳን ለማውራት ያፍራል። አይናፋር ነው እንደምናውቀው። በዚህ እንኳን ችግር የለውም ነገር ግን የሀይሚዬ እኔ እንጃ እኔ አንዳንድ ጊዜ ቤተሰብ እኔ ቃል ቃል ማጠው ለሀይሚ የምገልጽበት ማለት ነው ምንድነው ቤተሰብ አብረን እንደር ልላት ነው ቤተሰቦቼ እንዳትቀየሙ እንደዛ ብዬ ፕራንክ ላደርጋት ነው እስቲ የምትለውን ነገር እንስማ ሰሞኑን ሃይሚን በቃ ማጨናነቅ መበጥበጥ መበጥበጥ ብሎኛል ምናምን ነገር ተንኮል ተንኮል እያሳሰበኝ ነው አለ ያው ከኢትዮጵያ ስለወጣ እኮ ነው። ከኢትዮጵያ ስትወጣ ማለት ነው፣ ማንኛውም ሰው የሆነ ሆዲ ብሰዋል፣ አገሩ አየሩ ይቀያል። እና አየሩ ስለተቀየረብ ነው። ተንኮል ተንኮል ያለ ወደ ገደለው ስገባላችሁ፣ ብሩኬ እንግዲህ ሀይሚን አብረን እንደር አብረን ማደር አለብን፣ እኔ ብርድ ብርድ እያለኝ ነው፣ እዚህ ክላስ ውስጥ ብቼን ማደር የለብኝም እያለ እንደዚ አይነቱን ጥያቄ አቀረበላት። ሀይሚን በበኩሏ ተጨነቀች። እንዴት እንደዚህ ሊሆን ይችላል? እኔ እኮ ከአንተ እንደዚ አይነቱን ነገር ጠብቄም ሰምቼም አላቀም። ከአንተም እንደዚ አይነ ነገሮችን አልጠብቅም። ሊሆን አይችልም። እኔ ራሴ ሩም እያለው ራሴ ሩም ነው ማድረው ከአንተ ማደር የለብኝም። ሶ እንደዚህ አይነቱን ነገር ምን ችግር አለው ብናድር አብረን? ይሄ እኮ ኖርማል ነው ማደር ኖርማል ነው። ዝም ብለን ነው የምናድረው። እኔ ምንም ነገር አልጎዳሽም፣ ምንም ነገር አላደርግሽም። ጎዳሽም አይደለም እኔ ስለ በረደኝ ነው። ምናምን ነገር እያላት ያጨናንቃታል ማለት ነው። ሀይሚም የራሷ የሆኑ የተቀመሙ ምላሽን በአግባቡ መልሳለታለች አለች። እሷም እውነት ለመናገር ያክል ቤተሰብ ሀይሚን ከጠበቅኳት በላይ በላይ በላይ በላይ ነው የሆነችብኝ። በፊትም አውቃት አለው ጠንቃቃ ስለሆነ እንደሆነች አሁን ግን ደግሞ ጥፍ ከዛም በላይ ነው የሆነችብኝ። የምሬን ነው ማለት። ያው ፕራንክ ነው እያደረጋት ያለው ነገር ግን አሁን ለፕራንክ ቢሆን ብሩኬ ለምን እንደዚህ ተጠቀምክ ምናምን ነገር አልልም። እኔ ማለትም አልችልምም። ለምን ያው ሁለቱም ፕራንክ ይደራረጋሉ። የሃይምዬን ፕራንክ አለ፣ ከባድ ፕራንክ አለ። ነገር ግን ብሩኬም ደግሞ እናውቀዋለን ጨዋ እንደሆነ ሰሱ እንደዚ አይነትም እንደማንጠብቅ በእንደዚ አይነት ነገር ደግሞ እንደማናመው የሚታማም ሰው እንዳልሆነ በስነ ስርዓት ጠንቅቀን እናውቃለን። ነገር ግን ዛሬ ላይ በዝ ፕራንክ የሀይንዬ ትክክለኛ ማንነት እጥፍ እጥፍ ሞር ጨዋነቷን ነው ያስመሰከረችው። በፊትም የምናቅ እናውቃለን ጨዋ ነች። ነገር ግን ደግሞ ትክክለኛ ጨዋነቷን ነው ያስመሰከረችው ዛሬ ላይ ማለት ነው እና ፈራች እግዚአብሔርን እንባን የተናነቃት ልውጣ ከክላስ መውጣት አለብኝ እንዴ? ቡሩኬስ እራሱ እኮ ሌላ ሰው እኮ ነው የሆነው። ቡሩኬ ግን ይህ ሁሉ ድፍረት ከየት አምጥተ ሆኖ እውነት እንደዚ አይነት ነገር ተናግሮ አያቅም፣ ምናምን በእርግጥ ተናግሮ የማያውቅ ሰው አንዳንድ ጊዜ የሆነ ልቅ ሲያደርጋችሁት የምትናገሩት ነገር አለ። ድፍረት ወኔ ወኔ ትጨምራላችሁ። ያው ፕራንክ ስለሆነ ነው እንጂ ወኔ ሆነ እንደዚ የጨማመረለት ሬሊ ቢሆን እንደዛ የሚያደርግ አይመስለኝም በእርግጥ ነገር ግን ሃይምዬ ኔ ጨዋ የኔ አንበሳ እንዲ ከኒ ጋ ማደሩን አግኝተሹ ነው ወይ ምናምን ነገር አላለም እንዴ? ወይ ብሩኬ የሆነ ምላሽ ትመልስልኛለ ብላ ብሎ ነው የጠበቀው። ነገር ግን ኖ ኖ ኖ መሆን የለበትም ነው ያለችው። ለክላሱ አስበሽ ከሆነ ለከፈልሽበት እንዳልከስር ምናምን እንክፈል፣ ይኸው ብር አለ እጀ ላይ። በእርግጥ ገንዘብ በክብር አይለወጥም። አዎ ማለት ክብርን በገንዘብ አንለውጠው ማለት ነው። ክብሯን በገንዘብ እኔ ክብሬን በገንዘብ አልለውጠውም። ክብር ሌላ ገንዘብ ሌላ አለችው። ቅማማ ማለት ነው። አቤት መልስ መልሷ እኮ እስማ የሌለ እኮ ነው። በቃ አስደማሚ እኮ ናት ልጅቷ ማለት ነው። የሌለነ የፈራችው እኔ እና አንቺ የልቤ የልባችን እናወራለን እንዴ ተቀራርበን፣ የሌለ እንዴ ለምንድን ነው ማናድረው እሱ ራሱ ማለት ነው ብንቀራረብ ብናወራም መሆን የለበትም እንዲ። እዚህ በሰው ሀገር ላይ ማንም ምናምን ነገር የላትም ብለው እንዲ። አንበሳ እኮ ነች። ታገለች እግዚአብሔርን። ወኒዋ ራሱ የምር ሀይሚዬ፣ እኔ እናቴ፣ የምር አሁን እነ ጠንፌ ቢሆኑ ይጎዘጎዙ ነበር ትላለች።